ቢጫማ ምን ችግር አለው እኮ ምን ቢጫማ ችግር አለው? እኔ አልፈለኩም ማለት ነው። ሰው ቤት ውስጥ እኮ ራቁቱን ይሄዳል በገዛ ቤቱ። አንቺ እዚህ ጋር አሁን ካሜራ ደቅነሽ ራቁቱን መጥቶ ቢሆን ልዳቅ ነበር ማለት ነው። ራቁቱሽ እንኳን ለምን ካሜራ ይደቀናል ብዬ በምን አውቃለው። ላይቭ ላይ አይደለም ማለት ነው። ትንሹን ስልክ እንድትይዥ ይፈልጋሉ ቤቴ ቤቴ ውስጥ ትንሿን ስልክ እንድትይ ይፈልጋል። ቤቴ ውስጥ ካሜራ እንድቀርጽ አልፈልግም። የምሬን ነዋ። ምክንያቱም ሰው አንድ ሰው ያለ ፈቃዱ ካሜራ መቀረጽ የለበትም አለ። ስሚ፣ አንቺ ምንድን ነው?

አንቺ ሳትረጂ በቃ የምትናገራቸው ነገሮች አታውቂም። ማን ሲጀመር ማለት ነው? ማታ እንጀራ ጋግሬ ነው የተኛው። ከዛ በኋላ ደግሞ ምንድን ነው ጠዋት ቶሎ ተነስቼ ለመሄድ ነው። አሁን ሰዓቱ ረፍዷል። እንደዚህ የለበስኩት እንጂ የት ነው ዘንጪ? ማታን በለሊት የምወጣው የት ነው? ምን አይነት ሀሳብ ነው ግን ያለሽ? መቼ ነው ግን እውነት እኔን አንቺ ተስማምተን ወይም ተግባብተን አንቺ በሌላ ሀሳብ የምትናገሪ እንዲህ ሊሆን ይችላል ብለሽ በጥሩ መልካም የምታስቢ እና ልት መቼ እንዴ? እኔ አይመታሽም አይደለሽ። አሰሪስ ነው እንደዚህ ማለት? ምን አደረኩሽ? ቆይ እኔ

ሰጪኝ ያለሽ ብዬ እኮ ነው ዛሬ የምጀምረው። ስራ ነበረኝ። የምትሰሪው ስራ ሌላ ስራ ምን ስራ ነው እንዴ? ብርሃን ምንድን እያሾሽብኝ ነው እንዴ? እዚህም እየሰራሽ ከፈለሽ ሌላም ስራ መስራት ትችያለሽ ብለሽ ና ለኔ ተነስች የጋገርኩ ለምንድን ነው እና ብር ከፍለሽ ነው የምትጀምሪው ስራው የታክሲ ባዶ ቦርሳ የምታሳይኝ የሌለ ቦርሳ እያሳየሽን መናገር እንዳለብኝ አላቅም። በእውነት ሰታሪታሌ ለምንድን ነው እንዲህ የምትናገሪው?

ካሜራ ደቅነሽ፣ ማውራት ነገር። ሰው ቤት ስትኖሪ ያለ ሰው ፍቃድ ካሜራ መቅረጽ የለብሽም። ሲጀመር እኔ ተኝቼ ባለ ሰዓት ነው። ረስቼው የተኛው ደክሞ በዛው እንቅልፍ ወስዶኛል። እኔ ምን ሁን ብዬሽ፣ አንቺን እየጠበኩሽ፣ ለካሜራ ነው ጡት ማስያዣ ያለበስኩ? ከመኝታ ቤት እንደወጣሁ ነው። ችግር አለው? ምን ችግር አለው? ቢጃማ ችግር አለው? ሰው ቤት ውስጥ እኮ በገዛ ቤቱ አንቺ እዚህ ጋር ካሜራ ደቅነሽ ራቁት መጥቶ ይሉን ነበር ማለት ነው። ራቁትሽን ቆንሽ ነው ምን? ሲጀመር ራቁትሽን ቆንሽ ለምን ካሜራ ያያሉ? አንቺ ካሜራ ይደቀናል ላይቭ ላይ ማለት ምን ማለት ካሜራ አንድ ሰው ያለ ፍቃዱ ካሜራ መቀረጽ የለበትም ማለት። ስንመጣ እናውራለን። ይሄ አንቺ ብዙ ነገር ነው ገና የምታውሪው። እሺ ቁርሳችን በልተን እንውጣ። የምሄድበት ቦታ ስንመጣ ምናምን አይደለም። ይህን ስልኩን እኔ ጋር ይቀመጣል። አንድ ትንሽ አንቺ ልጅ ትሄጃለሽ ከፈለግሽ፣ ወይም ደግሞ ትቅረቺ። በቃ እንድስቀርጪ አልፈልግም ቤቴ ውስጥ እኔ በሌለውበት ግን፣ እኔ እያለሁ ካሜራ ልንቀርጽ ነው ተዘጋጂ። እንኳን ሳትይኝ እንደዚህ ደቅረሽ እየጠበቅሽኝ እየተዝረከረኩ ሚዲያ ላይ የምታየው እኔ ለምን ለምን በገዛ ቤቴ ምንድን ነው ተዝረከረኩ ምን ማለት ምን የተዝረከረከ ነገር አለሽ ሁሉ ነገር ለነ በስነ ስርዓት ለብሰሽ እንደማንኛውም ሰው ማንኛውም ሰው ቤት ሲውል እንዲህ ነው የሚለብሰው ምንድነው እንዲህ የሚለብሰው ለምን አንቺ ለምን እንደዚህ ለበሰሽ ይጀምራ አንቺ ራስሽን አስተካክለሽ እኔ ለምን እንደዚህ ተረዳሹ ማለት ነው አዎ እንደዚህ ተረዳሹ ራስሽን አስተካክለሽ ካሜራ ደቅነሽ ተኛ ትደቅኝ ማቀረብ ነገር የለም። እኔ እኮ ስራይን ከጨረስኩ በኋላ ነው ለበስኩት አልኩ። ስራይን ከጨረስኩ በኋላ ለበስኩ፣ እሱ ስራ ለማቅለል አሁን እኮ ጊዜን እየወሰድሽ ነው። ያው ቁርስሽን ቤ አልበላሽም? አልበላም። ስልኩን አንቺ ስጪኝ። ሌላ ስልክ መቅረጽ ከፈለግሽ ከቤት ውጭ ቅረጪ፣ በማታ በጠዋትም ሰው ሲወጣ ሲገባ እንደ ቪዲዮ ብዙ ነገር የምታስተካክልኝ ነገር አንቺ ነገር አለ ማለት እስከዛሬ ማለት ነው። ቪዲዮ ምናምን እየቀረዝኩ አንቺም ትቀርሻለሽ እኔም እቀርሳለሁ። አሁን አልፈለግኩም። በጣም ምኑ ላይ ቆይ፣ ለምንድን ነው አሁን? በቃ አልፈለግኩም። ይሄ እዛ ጋር እንደዚህ ደቅረሽ ስንበላን በላን ካሜራ አለ። ስለብስም እኮ ቀርጸሽኝ ይሆናል፣ አይታወቅም። ታዲያ እኔ እንደዚህ እንውጣ እኮ ነው።